አሰላሙአሌይኩም ዋረህማቱላህ በረካቱ ውድ እና የተከበራችሁ የቻናል ቤተሰቦች ውድ የአይግሩ ተከታታዮች እንዴት ናችሁ? እኔ በጣም ደህና ነኝ፣ አልሀምዱሊላህ ሁታዎች። ደስ የሚል ሰዓት ነው ደስ የሚል ሰዓት ነው። መቅሪብ አካባቢ ነው። በጣም ነው ደስ የሚለው ማለት ነው። እና ጉዞ ላይ ነኝ። ዛሬም ጉዞ ላይ ነኝ። ላይላ ሀይል ለመቅሪብ አዘላለች እና ዱቺ በጣም ነው የሚያምረው። የሆነ ሱቅ ቦታ እየሄድኩኝ ነው ማለት ነው። ሞል እየሄድኩ ነው። እዚህ በቃ ታክሲ አለ። ግን 30 ብር፣ 30 ድራህም ነው ማለት ነው። 35 ድራህ ያኒ መድና ዘይዴ ያ ነው ሜዶ 35 ብር ነው። 35 ብር ወደ ኢትዮጵያ ብዙልኝ። እንግዲህ ስህር ስመጣ እና ስለዚህ እንደምታውቁት የኮሊደር ይሄ፣ እንደምታውቁት ላሳያችሁ እስኪያዙሪ ይሄ እንደምታወት በፊት ድልድዩ የለም ነበረ፣ እኛ እዚህ ስንኖር ማለት ነው። አሁን ነው ድልድዩ የተሰራው፣ በጣም የሚያምረው። ይሄ አካባቢ ምንም ነገር የለውም ነበረ። ይሄ እግረኛ መንገድ መሄጃ ነው። በጣም ነው የሚያምረው፣ መሻአላህ። እና አሁን በባስ ለሄድ ገና ባስ፣ ባሱ ደግሞ ሩቅ ቦታ ነው። በእግር እየተቆጠኩ ነው ወላሂ። እነዚህ የሆነ ቦታ መሄድ ከፈለኩኝ በጣም አስቸጋሪ ነው። የሰፈር ማለት ነው ምንም አይመችም። ለታክሲ ለባስ ምናምን እዚህ የባስ ፈርማታ የለውም ማለት ነው። የታክሲዎች ነው እንጂ ታክሲም እንደ ልብ አይገኝም፣ ግን ዝም ብሎ መኪና ይሮጣል እንጂ እና አሁን ባጃጅ ቦታ ለመሄድ በጣም ብዙ መንገድ ነው መሄደው ማለት ነው። በጣም የሚያምረው ግን ያው ጊዜ ስለሌለኝ ቶሎ ብዬ ለመምጣት ስለፈለግኩ ነው እንጂ እንደምታወት በጣም የሚያምረው ይሄ እግረኛ መንገድ ነው። በተለይ አሁን አሁን ገና እንትን ነው ማለት ነው። በደንብ አልመሸም። መሸት ሲል በጣም የሚያምረው ይሄ አካባቢ ማለት ነው። ዋው! እና ማለት ይሄ ገና ጉዞ ላይ ነኝ። እሺ፣ አንድ ድር በኋላ ደግሞ ማሳያችኋለሁ። እስኪ በአሱ ቃ ስደርስ ምን እንዴት እንደሚሄድ ገና እየተጓዝኩኝ ነው። መንገዱ ራሱ በጣም የሚያጠግበው አሁን ችግር የለውም ኖርማ ነው። ግን ስመለስም ስመለስም ይህን እግሬን በዚህ እግሬ መምጣት አለበት በዚህ መንገድ ማለት ነው። ምክንያቱም ታክሲ ላለመክፈል ከፈለኩ አስባችሁታ የሆነ ነገር ብገዝ እሺ፣ ከደመወዝ ደግሞ ታክሲ መክፈል ሌላ ሂሳብ ማለት ነው። ሌላ ሂሳብ፣ ሌላ ሀሳብ የኮሊደር ልማት ይኸውና፣ ዱባይም ልክ እንደኛ ሀገር መንቀርቅር ያለች ናት ማለት ይቻላል። ግን ያው መሀል መሀሉ ሳይሆን ያ ዳርዳሩ እኮ እንደምታዩት፣ ይሄ በፊት ሳር ነበር፣ መዝናኛ ነበረ ልክ እንደዚህ። ግን ይሄ በጣም ሳር ነበር። አሁን እንደዚህ ያድርጎ መነቃክሮልም አላውቅም ብቻ እና እኛ አገር ብቻ አይደለም የሚመነቀረው። እዚህ ሀገር መንግስት መጀመሪያ ቤታቸውን ሰርቶ አዘጋጅቶላቸው ቢያር ጥቅጥቅ ያለ ጫካ ነው ማለት ነው። በቃ ልክ ሀገራችን ጫካ የገባችሁ ነው የሚመስለው።

እና ባቡር መንገድ ነው እንደሚሰራ እንደሚደ ገና ገና ገና ነው። ገና የት እየሄደ ነው የሚሄደው? እና እላችኋለሁ ማሮች ቻናሌን ሰብስክራይብ ላይክ እየረጋችሁ አሳድጉ። አሁን እኔ አንዳንድ ነገሮችን ለመግዛት ነው የሚሄደው ላችኋለሁ እዛ ደግሞ ሱቅ ምናምን ስደርስ እንትንላችኋለሁ። በነገራችን ላይ ምን እየ እንደማወጣ ታውቃላችሁ? ይህንን ዘንቢል ነው እየማወጣው ለምን ብትሉ እንዴ ሀምሳ ሳንቲም፣ ሀያ አምስት ሳንቲም ነው ፌስታል፣ ነጻ የለም። በፊት ማለት ነው የሆነ ነገር ገዝታችሁ በፊት ዝም ብሎ ነበር የሚሰጣችሁ። ኢምሬት ለአሁን የለም ይቆረጣል ለምሳሌ አንድ የአንድ ብር እቃ ከሆነ የምትገዙት ሀያ አምስት ሰንቲም ምናምን የታክሲ ይቆረጣል፣ ሱቅ ላይ ማለት ነው። ከዛም በኋላ ደግሞ ፌሽታል እፈልጋለሁ ካል እንደዚህ ሀያ አምስት ሰንቲም ይቆረጣል ማለት ነው። ለምሳሌ እኔ ሶስት አራት ሱቆች ቢሄድ ግዴታ ፌሽታል ፌሽታል እየገዛሁ ነው መሄድ አለብኝ ማለት ነው። ስለዚህ ለምን ብዬ ኒህታችሁ እየ ናት ማለት ነው። ስልኮች ምናምን እዚህ ውስጥ ናቸው። ይሄን እየጎተጎተኩ ነው እላችኋለን። ኑሮ በዘዴ ጾም በሆዳደ ዴሏችኋል። እንደዚህ ነው ኑሮ ውድነት እዚህ ሀገር ጨቅ ነው። ያው እኛ በሰው ቤት ስለሆነ አናቀውም እንጂ ያው እና እላችኋለሁ፣ ፌሽታል ይገዛል እዚህ ሀገር። በፊት በየቦታው ነበር የሚወርቀው ፌሽታል ማለት ነው። አሁን ግን ሴትዮ ይህ ልክ እንደ እኔ እንዳያስኩት አይነት ገዝታ ማለት ነው። ሱቅ የሆነ ነገር ሊገዙ ሲሄዱ መኪና ውስጡ ሁሌ ይቀመጣል ማለት ነው። ይህ እንደዚህ እንድን አይነት ያለው ሱቅ ሲሄዱ ይህንን ያወጡና እቃቸውን መቆጠር ነው። በዚህ ምክንያቱም ፌሽታል እንዳይገዙ ማለት ነው የ

ደከማይ ካአሁነ ዝልቦ አይደለ ዘለብ ዘለባልኩኝ ት ከጀመርኩኝ ወደዚህ እኔ ወጥቼ አላቅም። አይደለም መንገዱ እራሱ ጠፍቶብኝ የእግር መንገዱን ስቼ በመኪና መንገድ መኪና ሊገጨኝ የነበረ። እናንተ የግን ጥንቃቄ አደርጉ። በተለይ ትበርሲትሆኑ ቀርጹ ቀርጹ ይላችኋል ዝም ብሎ ማለት ነው። መኪና እንዳይበላችሁ ተጠንቀቁ፣ ማለት ነው። በጣም ከባድ ነው። እኔ ዝም ብዬ እያወራሁ ሲል ማለት ነው። መታጠፊያ መንገድ ላይ መኪና በልኩ የነበረው ለሚሄድ እኮ አንድ ወር ነው የቀረኝ። አይ ቤተሰቡ ረ ነው ደግነቱ፣ ቤተሰቦቼን እመጣለሁ አላልኳቸው። እንግዲህ መንገድ እንዲያየው ማለት ከባድ ነው የሆነ ለመናገር። እኔ አሁን ቤተሰቦቼ እንደምመጣ እመጣለሁ እንጂ ግን በጣም ራቅ አርጌ ነው እመጣለሁ ያልኳቸው ሰአት ለምን ብትሉ ይጓጓሉ። በተለይ ትልቅ ሰውና ሕጻን ልጅ ያላችሁ ቤተሰቦች ከባድ ነው። ላይ የልጅ ጉጉት የሚጓጓ ሰው የወለደ ሰው ነው የሚያውቀው። ሌላ ሰው ነው የማያውቀው። አሁን እኔ እመጣለሁ ብላት ልጄ ማለት ነው፣ ለሊቱን ሁሉ ሳተኛ ነው የምታድረው ስጠብቅ ማለት ነው። እኔ ገና አሁን ስንት ወር ይቀረኛል። ስለዚህ እኔ እመጣለሁ የሚል ነገር በጣም ደሽ ያለ ነው እንጂ ራቅ አርጌ ነው የነገርኳቸው፣ እንደ ግን ራቅ አርጌ ነው ለምን ልባቸው እንዳይሰቀል። እንዲሁም አባቴ በተለይ አባቴ አልሰማም ማለት ነው። አባቴ በተለይ የሆነ ሰውም ምተተን ጫጫ ምናምን ስልክም ተጮኸ ልጅ የደወለች ነው ወላይላ፣ ልጅ የደወለች ነው የሚሆን ነው። በቃ እንትን እንደ ልብኝ እንዲያስቡ ስለፈለግኩኝ አልናገር ማለት ነው። አልዶ አድርጉልኝ አለ አስተካከለኝና በሰላም ሄጄ እንዳያቸው ማለት ነው። ይሄ ዛሬ ዓመት ማንንም ሰው አልተናገርኩም። ድንገት ሄጄ በቃ በጣም ነው ደስ ያላቸው። በሰላም አባቴም ደስ ብሎት እናቴንም ልጅም እንደዙ አግኝቻለሁ። ዘንድሮ ዓመት ደግሞ ፈጽሞ ትመጣለች ብሎ አላሰቡ። ምክንያቱም እኔ እረፍት ሄጄ ከመጠፍ አንድ ዓመቴ ነው። አጋጣሚ መቼም ይሆናል የምትሉት ነገር ሳይሆን ቀርና ለመሄድ ወሰንኩኝ። ኢንሻአላህ ወላሂ ለሀይር ነው ሁሉም ነገር፣ ሪዝቅ እና እንቅልፍ አላህ እጅ ነው እና እኔ ያሰብኩት ሌላ ነው። ጀሪዱ ግን የከተበልኝ ሌላ ነው ማለት ነው። እስኪ ዱአ አድርጉልኝ በሰላም እንትን እንዲል ማለት ነው። በሰላም ተሳክቶልኝ ለሀገሬ እንዲበቃ ዱአ አድርጉልኝ። በያላችሁበት እናንተንም ሰላማችሁ በዚያ ስትይበል ስለእውነት ለመናገር ስለአባቴ ሳነሳ ያንተ እንደኝ አባቴን በጣም ነው የምወደው ማለት ነው እና በቃ መጣች ይችላል እራሱ ያ በጣም ነው እንትን በአሁኑ አቆጣጠር ነው የሚያቅተው እና ገና ነኝ አሁን ባሱ ጋር ዘንድረስ እየመሸ ነው። መጀመሪያ ፀሐይ ነበር፣ አሁን እንደዚህ ሁኗል። የእውነት ስንት ደቂቃ መንገድ እንደሆነ እንጃ፣ ግን ብዙ ደቂቃ ያስዳ። አሁን ግን እዛ ጋ ነው። እዛ ጋ ደግሞ ገና ባሷ ትመጣለች አትመጣም፣ መጠበቅ አለብኝ ማለት ነው። በነገራችን ላይ በፊት በታክሲ ነበር ብሬን የጨረስኩት። አሁን ግን ጓደኛዬ ነበረች ምናምን ብላኝ። አንዳንዴ ሰው ጥሩ ነው። በነገራችን ላይ ሰውማጥፊ እንዳለ ሆኖ ሰውም ጥሩ ነው። ወላይ በጣም ነበር የጠቀመችኝ። እንደዚህ እንሄድ ምናምን አንቺ ላ ነርበጊዜ አሱቀስሰዲሆነ ን በጣም ነበረ የምንሄድ ቅዳሜ እና እንወጣ ነበር። አሁን ግን ቤት ቀይረው ማለት ነው። አላይን ሄዳለች እና በጣም ተቸገርኩኝ ወላይ ለመውጣት። ሰው ጥሩ ነው። ሰው ደግ ነው። ወላይ ሰው ስተክፋቱ በቃ ማታን ቢመሽም ይሄን መንገድ አብረን ነው የምንመጣው፣ እየተሳቀ እየተጫወተን የሌለ ነገር በቃ መንገዱ በቃ እየተንካካን ማለት ነው፣ እንዴት እንደምንደርስ ይሄ ያዝነው ቃል ደግሞ ከፍ ዝቅ ስናረግ አንዴ ስንሽከም አንድ ስንጥል እየሆነ ነገር ግስትን ከሆነ አንድ ቁጭ ብለን እዚህ ይመቻል እየበላን በቃ። በተለይ እሷ ደግሞ ጥራጥሬ ትወዳለች ማለት ነው ይሆናል በቃ ቆሎ ምናምን ትወዳለች፣ ጥራጥሬ ትገዛለች፣ እንበላለን። አረ ቢስሚላ እኔ ማርወ ይገነ ወይ የናፍቀሽኝ ያለብኝ ነው። እንገናኝ። በነገራችን ላይ ቪዲዮ እንታይዋለን ማለት ነው። ምርጥ አዲስ አበባ ከተሳባ ናት ጓደኛዬ። እንት ነው የገባቸው፣ አዲስ አበባ ልጆች የገባቸው ናቸው። በጣም መጥተልኝ ነበር፣ ወልዳኝ። አረቦቹ ቤት ቀይረው ተከራይ ለስራ ተቀይረው አላይን ሄዱ። በቃ በምን እንገናኝ ሰዎቹ በጣም ተቸገርኩኝ። እላችሁ አለሁን ሰው ስተከፋት ሰው ጥሩ ነበር እና አሁን እስኪ እዚህ ጋር ልቻገር ነው። መኪናም የለም እንደው ባሷ እራሱ መቼ እንደሚመጣ ይታወቃል ያረ

እንደምመጣ ፈጣሪ ያውቃል። እዚህም ሌላ ሌላ መጉላላት ነው። ሌላ መጉላላት ህም ሌላ መጉላላት ደሀ ቤት መስራት አንዳንዴ ችግር ነው። ሀብታም ቢሆን ሱፌር ምናምን ይኖራቸዋል። እሱ ስቴር ይዟቸው ይሄዳል። አሁን እዚህ ጋር ማለት ነው እንደ ባጃጅ የሚጠብቁ ልጆች ናቸው። እዚህ ጋር የጥቅም የተደረደሩት የሆኑ ልጆች

ባይ ባይ! መልካም የባስ መጠበቅ በሉኝ። በጊዜ በመጣችልኝና በጊዜ በየርኩኝ ጉዴ ነው። አሰላም አለይኩም ወረሀመቱላህ ወበረከቱ። ውድና ተከበራችሁ ቻናል ቤተሰቦች፣ ላይክሻ ሰብስክራይብ እያደረጋችሁ አበረታቱኝ። ሚዲዮ አድርጉልኝ። ሁሉም ነገር ተሳካልኝ። ለሀገር እንዲበቃ ማለት ነው። ታላዩ አይሰዩ እላለሁ። ያገርስ ያው ለመሄድ ጊዜው ያልነበረም ግን፣ ያው ታላዩ አይሰዩ እሰይቻለሁ። በሰላም እንዲሄድ ዱ አድርጉልኝ እላችኋለሁ። ወሰላሙ አለይኩም ወረሀመቱላህ ወበረካቱ።